ሰላም ጤና ይስጥ፣ እንደምናላችሁ። ህይወት ቢራ ቢሮ ቢራ ቢሮ ካበባው ላይ ምን አይተሽ ነው ከቅጠሉ ከቄጠሞ ከለምለም ሰምራ ሸቅፋሽ መመሰሉ ለምንድነው? ቢራ ቢሮ አበባሽ ካብገው ሰምሮ በጸደይ ከጸደይ ጋር ፈቅቶ በርቶ ተጠቅቆ ደርቶ እንደ ጮራ ተንዘርግጎ በመንጸባረቅ ተንጣሎ ጸደይ አክሎ ጸደይ መስሎ ውሎ ኋላ ቀንሽ ሲመሽ ፀሐይ ግንባሯን ቀልሳ ከጨለማ ክንፍ ስትሸሽ ብርሃኗ በሌሊት ተዳፍኖ አይኗን ፈገግታዋ ሲሰም አዘርቱ ርጭ ብሎ ጸጋውን ከመልኩ ሲገልፍ አበባው ምድሩን ሲንሰራስ ያፈጽጉ አረፍቱን ሲገድፍ ቢራ ቢሮ የአንቺስ ሞገስ ለምንድን ነው አብሮ ሚረግፍ? ምን አይተሻል ከቄጠማ ምን አይተሻል ከለምለሙ? ቀንሽ አብሮ አብረሽ ውለሽ ሲመሽ አብረሽ መስለምለሙ። አስተምሪኝ ግራ ቢሮ ሰው ለመባር አለኝ ተይ ቀድሞ የት ነው መነሸ? ሲመሸት ነው መድረሸ? ሲተረትማ ሲወጋ ከየብልጭተው ወጋገን የሰው አራዊት ያዋፍ ውስስ ነገር የጉንዳን ሲነሳ ሲሮች ሲደፋ ሲያጋድስ ሲያዛባ ሚዛን በማይመጥን ታላቅ ኃይል በተፈጥሮ ብዙ ሥልጣን ሊፍተለተል ይወለዳል ሳይነቃ ይወድማል ይባላል ልደትሞ እድሜና ሞቱ አለማቋረጥ ይጓዛል። ይህ ይሆን አልፋ ኦሜጋ? ይህ ይሆን አስቀድሞ ቃል? የአንቺስ ምስጢር ምንድነው? ቢራቢሮ ንዋይ አንቺ የጥዋት አወያይ ከጸደጋ የጸዳይ መሳይ ከአበባም አበባ መሳይ ምን አለበት ለአንዲት ሰሞን ቢራ ቢሮ እኔ አንችም ብሆን በፍሳሽ ብትለቀለቅ ብነግስበት ባንቺ ጽዮን ጸጋ ሞገትሽን ለብሼ እኔ ባንቺ ስም አልፌ እኔ ባየርሽ ሰፍፌ እኔ ባክናፍሽ ከንፌ ምን አለበት ቢራ ቢሮ አንቺ ቀለም ለበስ ቅጠል የብራን ጮራ ጠለል ተወርዋሪ ሲሳይ መሰል ምን አለበት ቢራ ቢሮ ድልሽን እኔ ብታደል ትንኞች ዝንቦች ያመሻሉ። ወረተኛ ነሽ ይሉሻል፣ ቢራቢሮ ከአበባ አበባ መክነፍሽ፣ ከጸደይ በጋ መዝለቅሽ፣ ከሾው ከጉዱፍ ስትስቂ፣ ከየስንጥሩ ስትወድቂ፣ ስትዳር ወቅ ስሰጥ እያወቅሽ እንዳላወቂ፣ የወረት ነው ብለውሻል፣ ቢራቢሮው ተጠንቀቂ። የበጋው እንኳ ግድ የለም የፀሐይ ሰዓት እሳቱ ቢያነድሽ ቢያንከበንክሽ ቢያጠግብሽ ትኩሳቱ ተፈታትኖች ነው ፍትወቱ አለውልሽ መዋተቱ ከጉድፍ ጋር መጋጨቱ፣ ምን ነው ታዲያ ቢራቢሮ? በዝንቦች ወራት በበል አበባዎች ሲጠወልቁ መስኩ በዞን ሲከምድ በችንችን ሲታፈን አረንጓዴው ሲገረጣ ያሸበረቀው ሲሸፈን ፀሐይ የሐዘን ማቅ አጥልቃ በጉም በርኖስ ልትዳፈን እንደ ደስታ ዋ ጊዜ መከራዋን ሳትካፈይ ጭንቋን አብረሽ ሳትቀበይ ከትኒ ጋዝ ትጋፊ ያልቀመጥብሽ አርፈሽ የዋጉል ስም ተረፈሽ። ቢራቢሮ ተናገሪ ሙያው እንዲ ነው ባንቻለን ከጸደይ ጸደይ ቀለም ከበልግም የበልግ ቀለም ከአበባው ከጉድፉም ከትኙም ወሎ መቅጠም ለካ እንዲ ነው ያማረ ብሽ ሕይወት አግም ጠቀም ቢራ ብሮሆ የማይበር ጸደይ ሆኖ የሚዘልቅ የለም። ለአንቺ ብላኝልኝ እንጂ ለእኔ እስ ክረምት ደርሰ በሰማየትን ባምድር እንዲጠርቅ እያንበሳበሰ አበባው እንደ ጉድፍ፣ ጉድፉን ከዝንብ ጋር ሲያስስ፣ ሁሉን እኩ ሲያጎሰብስ፣ አጥርና ጎጆ ሲያድስ፣ ሜዳውን በድላት ሲያምስ፣ ግንዱን በዱብ ሲገረስስ ክረምት ያና ታይምሬ ማመዛኛ የለህም ወይ ጉዱፍ ጽጌሬዳ አዳይ ማን ከማን ማት ላይ አየ ሁሉም እኩል ቤት ወቅ መደምሰሱ መገርሰስ መጥረቅ ቢራቢሮ እንዴት ነበር ያንቺ የክረምት ውሎ? መቸስ ለይቶ ፈጥሮሻል ከሁሉ አድረሽ ኑሪ ብሎ የመምሰር ሙያ ክኖ የመጠጋት አቅል አድሎ ከረምሻል እንደሌሊቶ ተለትመሽ ከቤት ክፈፍ እንደ ግንደበል ምስጦች ቀምሰሶ ተገን መግባት

ሊብተለተል ይወለዳል ሳይነቀ ከአልፋ ይባላል ለደዱ ግን ሞቱ አለማቋረጥ ይጓዛል። ይሄው ነው አልፋ ኦሜጋ ይሄው ነው አስቀድሞ ቃል በሕሊና መሳከሩ ላይ ሆኖ ቆሽት መማቀል ባለብላ ቤት መለብለቡ ልቦናን በሳማ መቀቀል ይህን ያለ በኩሉ የኑሮ ግማድ ደመስቀዝ ለካን እንዲያ ነው መርበጥበቱ ስሩ ቃሉ ላይ ይነቀል በይ ቢራቢሮ በይ ቢራቢሮ ቢሮ ክረምት ላንቺ ብቻ አለፈ፣ ሌላው በጎርፍ ጎረፈ ሞተ በበተኛበት። ረጋ ጸደይ ላንቺ ብቻ ነጋ። ሽርሽር ብለሽ መኖሽ ቆጥቆጥ ነው ከዚያም ከዚያም ከዚህም ሰምሮ፣ አወቁብሽ ነቃውብሽ፣ አንቺ የህይወት ቢራ ቢሮ ቀናው መሰል። አንቺ ወላዋይ ነይ ብርበይ እንወያይ፣ አንቺ ጽዋታ ወይ ከጸደይ ጋር ፀደይ መሳይ፣ ከአበባ ማበባ መሳይ፣ ምን አለበት ላንዲት ሰሞን ቢራ ቢሮ አንቺን ብሆን። መሸ ደሞ አምባ ልውጣ አምባ ወጥቼ እኩለ ሌሊት ስለት ገብቼ በስሟ ከርሞ ሰይጣን በሷ ስቶኝ ሊገላገል ከመሟ ጠበሮ አፏ በጨረቃ ደጋግሜ መሃሊት ቁሜ ሆዴ ቃጦ ባርባር ብሎ ርቃን ከእሷ ታድሜ ደጀ ሰላሟን ባራት ተንበርክጄ ተሳልሜ በሥጋ የሚነደውን በጸሎት ላብ አጣጥሜ እፎይ ብያ መስግኜ ውዳሴዋን ደጋግሜ ገና ከደጇ ልፍሳልም ደሞ ይምጣየቱ ደሞ ይምጣየቱም ህልሜ እለት በጥቀምት የነጠው ነጋይ ፍረስ ደም ለሷ እንጂ ለኛ ያልያዘልኝ አየ ስለት አታምጣ በውጣ ውረድ በጠበል ባሳር ወጤት ቢገረጣ ልክፍቷ እንዲሁ አልለቀቀኝ መቼ ደሞ እምባል ውጣ ቢሾ። ጸጋዬ ገብረመድህን

ረሃብ ቀጠሮ ይሰጣል ወይስ ቀን ቆጥሮ ይፈጃል? የሆድ ነገር ሆድ ይቆልጣል፣ ይበላል፣ ድሮም ይባላል፣ ይዘላዘል፣ ይከትፋል ብቻ እስኪጨርስ ድረስ። ሆድ ለወድ ጊዜ ይሰጣል። ወተት አንጀት ነጥፎ ሲላብ፣ ሆድ እቃ አድርቆ ሆድ ሲራብ፣ ተሟጦ አንጀት በአንጀት ሲሳብ፣ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው ላይችል ሰጥቶ ለሚያስችለው? ስንት ቀን ነው ስንት ሌት ነው የማዕድ ወ ሳታጥጥ አድባሮ

ይገግማል ይተቻል እንጂ እንኳን ጠባዩን የራብ እድሜ የት ያውቃል። እና የምታውቁት ነገሩን እውነት ራብ ስንት ቀን ይፈጃል? በጣራ አፋፍ ላይ ያለ ሰው ራብ እንዴት ነው የሚያዛልቅ ለስንት ቀን ቀን ይሰጣል አንደበት ክንን ሳያሸማገቅ ሸረሪት በልስሳን ላይ የድል ትብትብን ሳይሠራ ቁራና ቀበሮ በቀን ከቀየ ድባብ ሳይዳራ ጥንብ አንሳ ሲጭር ሳይመጣ ቅንቡር ከጎጂ ይጣራ እንደ ፋካለ ኢየሱስ ቃል በጣም ምጽዋትን ሳትጣራ አንደበት ሳለ ተናገር፣ የምታውቅ የረሃብን ነገር አስከረን ከየጥሻው ተርፎ እንዲሁ ላይ ሳይቀረቀር ስንት ደቂቅ ስንት ፋታ ቀጥሮ ስንት ትንሽ ነበር ቆሽጭ አሮ ሳይፈረፈር ትናግር ቀንዳ ጉሮሮ ሳይሰነጠር የወር ነገር ስንት ያቆያል ቀጥሮ ይሰጣል እልቂት ስንት ማል ስንት ሌሊት ስንት ሰዓት ነው? ሶቀቀው ስንት ደቂቃ ነው ጭንቁ? እስኪ እናንተ ተናገሩ፣ ተርባችሁ የምታውቁ ስንት ያቆያል ስንት ያዘድቃል እውነት ስንት ቀን ይፈጃል ቸነፈር በጣረው ሲሰይ ስንት ቀን ትሆን የራባዋይ? እስቲ እናንተ ተናገሩ፣ ተርባችሁ የምታውቁ ከቸነፈር አመልጣችሁ ተርፋችሁ እንደሆን ሳታልቁ ትንፋሽ ቀልጧችሁ እንደሆነ ያስቻላችሁ እንደሆነ ጥቂት ቀጠሮ ይሰጣል። ጥቂት ስንት ማለት ስንት ለሊት ጥንባ ሰው ሳይወድ በበሬ ሳይሞጀረ እጅላችሁ ጥፍሩ በጣረሞት አክናፉ አንጃቦ በመክስፈት አግሩ አንደበት ተርፏችሁ እንደሆነ እሳት ነግሩን ከምትቀሩ ካስቻላችሁ ተናገሩ። ዋሽት ሲቃውን ሳያጣጥር ሰቀቀኑን ሳያጋግል እስተንፋስ ስለምንም ሳጥን ቀጥሮ ይሰጣል። ረሃብ ለስንት ቀን ለስንት ያህል ስንት ሰዓት ነው ራብቁ ለእኔ ብጤማ ትርጉም የሁለት ፊደል ድምጽ ነው ረሃብ የሚሉት ከነስሙ እንጂ የኔ ብጤውማ የት የታው ቆጠባዩንማ፣ ብቻ ሲነገር ይሰማል ይህን ሁለት ፊደል ቃል ቃሉማ፣ ያው በዘልማት ይነገራል፣ ይለፈፋል፣ ይተረካል፣ ይዘከራል። ስንት ያቆያል ስንት ያዘልቃል እውነት ረሃብ ስንት ሰጃል ሰቀቀው ጴጥሮስ ከጴጥሮሳችን ሰዓት ያት አይ ነው መብርሃን ኢትዮጵያን ጨከንሽባት፣ ምነው ምን ቀኝሽን ረሰሻት? እስከ መቼ ድረስ እንዲሁ መቀንሽን ታጠልቂባት፣ ልቦነሽን ታዞሪባት፣ ፈተናዋን፣ ሰቀቀኗዋን፣ ጣሯን ይበቃል ሳትያት አላንጭቆ ማንም የላት አውሮፓ አንዱ ትናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ ባጫንቃዋን እንደ ኮረብታ ተጭኗት፣ ቀና ብሎር ቀና ብላ እውነትን እንዳታ አንገቷን ቁልቁል ጠምዝዟት፣ ነፍሷን ድጦ ያስበረከካ ስልጡን ብቁን መጻጉ ናት።

እማማ ኢትዮጵያ መንፈሴ የተፈቶ እንዳይባክን ሰገው አዋጅ የምሥራች ብዬ የትብት ምግቤን ገድፌ ከናቴ ማፀን አልፌ በኢትዮጵያ ማጸን አልፌ ካፈሯ ጥምቴን ቀፍፌ ደሜን ከደሟ አጠንፍፌ ከወዟ ወዜን ቀፍፌ በሕፃን እግሬ ድሸባት በዕልማ ቅናፍ ከንፌ እረኝነቴ በሰብሏ በምድሯ ላባሳልፌ ከጫጩትና ከጥጃ ከግልግል ጋር ተቃቅፈን በገው የረኛ አደባባይ ክረምት እንደወንዙ ፈሳሽ በገጠር ዳመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ በወንዝ አፋፋረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀብሮ ድብብቆሽ ከናዳ ጫፍ ሳርቅ አጨዳ ለግት ላሜ ትንሽ ግጦሽ ለጥጄ የሌት ግርዶሽ ለጥማጅ በሬዎች ቸራፍ ለማታቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል እማሰው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ወሎ የንብቀፎ ማሰስ ያበባንቡር ሲፈነዳ ስጋ ፈቃዴ ታድሶ የግጦሽ መሬት ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከምበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ሲሸመጥል ከወፎቹ ዜማ ሲቀዳ ልቤ በንፋት ተንሳፎ በዋሽንት ዋይታ ሲከዳ ያችን ነው ኢትዮጵያ ምላት መብራን ረሰሸ ያችን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያችን ነው የልጅነትና ታዛኝቱ እንዴት ብለሽ ሰዎች ጥርስሽን የምትነክሽባት ስሜን በስንሽ ሰይምኔ በአገልግሎት ሰዋፍት ከዘማ ቤት እቅኔ ቤት ከድጓ ቤት መጻፍት ካንቺ ተቆራኝታ ዕድሌ ካንቺ ተቆራኝታ ነፍሴ ከቀፋፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀፎ ዳባ ለብሶ ቅኔ ዘርፎ ግሳን ግሶ መቅደስ አጥኖ ማሬት ቁሞ በልብሰ ተክህኖ አጊጦ በብር ክሊል ተሸልሞ መብርሃን አንቺ ጻፍ ነፍስ እዚህ ላይ በሳት ታትሞ የመናኔው አባ ተክላ ረድብኒ አብሮን ታድሞ ሕይወቴ እምነትሽን ጸጋ ስቃድ ፈቃዴ ታድሶ ለሕንጻሽ መዲና ቁሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይም የኩነሽን የእምነቴ ፋኖስ፣ ለዋዜመሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮ ጥጎም በሩ አነርሽን ባንበሳው በቅዱስ ማርቆስ ታዲያ ዛሬ ኢትዮጵያን ስትወድ ከምትሰጪ ለፕራቶስ ምነው በረኝነት ዕድሜ ዐይኔን በጓጓጣ ቴሎስ የጋኔል ጥምባንሳ ከንፎ ወዶ በጨለማ በርኖስ ባክሽ መብርሃን ይልቃሽ! ባክሽ ምስለ ፍቅር ወልዳ ጽናት ስጭኝ እንድካፈል የእናት የኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የእሷን ሞት እኔን ድሞታት ገላዋ ገላዬ እንዲሆን። አሁን ብቼ እኔ ፈረው እማጸንበት ልባጠው ሕፃን ሁኜ የእርግብ ጫጩት አንዳንዴ ራስ ሲያዳክማት ችጋር ከጎጆዋ ገብቶ ዛን ብፌት ሲጥላት እናቷ በራ ደርስሳላት ባክናፏ ሙቀት አቅፋ እፍ እያለች ግንባሯ ላይ ሕይወት ስትነፍስባት፣ ወዲያው ነፍስ ትዘራለች ሽር ብትር እያለች ባክሽ አንቺ አትራኪብኝ መብራን እናቴ ትንፋስሽን እፍ በይብኝ ጽናት ሽን እትዘይብኝ፣ ወይም ያንቺ የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣ ታሳልፍያ መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፍያ አለዚያም ጽናትሽን ስጭኝ ልጠጣው ኪዳነ ውሉ የእኔ ፍቃድ እምነትሽ ነው፣ ያንቺ ፍቃድ ብቻ ይሁን እንደ ጳውሎስ እንድጸና በፍራት እንዳልታሰር በውስጤ ከሚታገለኝ በስጋ አውሬ እንዳልታወር ለየለቱ ሞት እንዳልሰብ የኪዳኔ ቃል እንዳይነጥፍ ቃልሽ በህሊናዬ ድብ ኃይልሽ በህዋሴ ይረፍ። ፍርሃት ብረብብኝም አንቺ ካለሽኝ አልሰጋም። ኩርምት ብዬ ችልበት ሸሸግበት አይጠፋም። የግማደ መስቀሉን እታገስበት አላጣም። አለዚያማ ብቻዬ ነኝ። ኢትዮጵያ ላንቺ ምላት አንቺ አስነኝ እንድፀናላት አስርጭብኝ እምነት ቀንጫ ለስገይ ያጸማጃቻ ለጭንቀት የመቀነቻ አሁን ብቻዬ ነኝ። ፈረው ሸሸግበት ጥግ አጣው፣ የሚጸናበት ልብ አጣው። አዋሽ

እስከ መቼ ይሆን አዋሽ? ሲያሳድዱ ሲያጓዘብን ሰዓት ላትዘርቀው ላያዛልቀ አሽዋ ላሽዋ ድኸ ውስጥ ለውስጥ ምሰጠልቀ የምድርን ማዕፀን ቦርቡረ ዋልታዋን ቁልቁል ሰንጥረ

አዋሽ በቀኝ አትል ቆራጥ ማን ያስተማረ ፈሊጥ ነው አረ ለማስለምለም መዋጥ አሻቀበ ወደ ምስራቅ ወደ ጀንበር መውጫ መናጥ ሰምጠ ልትቀር ባህሩ ማጥ አዋሽ ቡቡ ሮሮ ብርቱ የዘላለም ንዳር ስንቁ አዋሽ አባሽ አባ ብቻ ጉዞ ዘላለም ብሶትን አርግዞ ነዋሪ ሸበረና ሰብረው ውቅያኖስ ሲዘርቁ ነገውን ወልደው አልፈው ሱዳንን ምስርን ሲያጠንቁ፣ ምን ነው ያንተ ጉዞ ብቻ በረሃ መታነቁ? እስከ መቼ ይሆን አዋሽ ወንዝህን አሸዋ ሲውጥ ድካምህን በረሃ ሲመጥ ዘላለም ሲመዘምዝ መቼ ይሆን በቀኝ ምትል መቼ ይሆን በቀኝ ምትል እስከ መቼ ይሆን አዋሽ አዋሽ የመጫ ሰው ተሳጅ የዳዳ የቱለማ ደም በረሃ ምትደመደም የሰባት ቤት ጉራዊ አድበር የከራዊ ቅቤና ማር ፈሰስ ለሸዋ ምትዳር እስቲ አንዴ ባንዴ እንደነዋቤ ባካሄድ ውቅያኖስ ግባ ዘላለም ክን በሸዋ ሆድ ተወጠ ከምታነባ የዘላለም ጉድጓድ ጉሱ አዋሽ ጉጉ በረሃኛ የሪሸለቆ ፍረኛ የበረሃ ዋናተኛ የምድረበዳ ብቸኛ የዘላለም መንገደኛ ያበቀት የመወራረሻ የእጧት እድሜ መቁጠሪያ በጸደይ የአልባሳት ማጠን የዘመን ላወጡጥ መጥሪያ